ዝቅተኛ ደሞዝ ተከፋይ ለሆኑ የመንግስት ሰራተኞች በቅርቡ በኢትዮጵያ ከፍተኛ የተባለው የደሞዝ ጭማሪ መደረጉና ይህም ቀጥታ ወደ ክፍያ መግባቱ ይታወሳል። ሆኖም ግን ይህ ተጨመረ የተባለው ደሞዝ የሰራተኞችን የኑሮ ሁኔታ ሊያሻሽል አልቻለም። ምክንያቱም ጭማሪው ይፋ ከተደረገ በኋላና ና ክፍያ ወደ ሰራተኛው ኪስ ከመግባቱ መሃል። በተደረገው የማክሮ ኢኮኖሚ ማሻሻያ ምክንያት የኑሮ ውድነት እጅግ ኑሯል። እያንዳንዱ ዕቃ ዋጋ በእጅጉ ጨምሯል፣ ለሰራተኛው ከፍተኛ ጫናን ማሳደር እና የተጨመረውን ደሞዝ ዋጋ አልባ አድርጎታል። ይህን ሀሳብ በኢሰማኮ በተደጋጋሚ ይነሳል። ከዚህም ጋር በተያያዘ በተለያዩ ሚዲያዎች ላይ እንደምንሰማው ለሀገር ትልቅ ውለታ የከፈሉ የሀገር ባለውለታ ጡረተኞች ተረስተዋል። ምክንያቱም ይህ ከፍተኛ የተባለው የደሞዝ ጭማሪ ያተኮረው በአክቲቭ ሰራተኞች ማለትም አሁን በዚህ ሰዓት እየሰሩ የሚገኙ ሰራተኞችን ብቻ ነው። ይህም ደግሞ በጡረታቸው እየተጦሩ የቆዩ ጡረተኞችን በእጅጉ ጎድቷል፣ በልቶ ማደር እስኪያቅታቸው ድረስ ደርሶ ይገኛል። ይሁን እንጂ ከዚህም ጥያቄ በመነሳት መንግስት ይህን ሁኔታ በማጣራትና ጥናት አድርጎ በቅርቡ መልስ እንደሚሰጥበት መግለጹ ይታወሳል። በትናንትና ሁለት ዓለም አቀፍ የሰራተኞች ቀን በዓለም ደረጃ ለ136ኛ በኢትዮጵያ ደግሞ ለ50ኛ ጊዜ ተከብሮ ውሏል። ኢሰማኮ ወይም የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ ይስጠን በሚል መሪ ቃል እያከበረ እንደሆነ የኢሰማኮ መረጃ ያሳያል። ጥያቄው ምን ነበር? ምንስ ተባለ? የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ዋና ጥያቄ የነበረውና እስካሁን ቀጥሎ ያለው በኢትዮጵያ ዝቅተኛ የደሞዝ ወለል እንዲወሰንና እስከ 35 በመቶ የደረሰው ከደሞዝ ላይ የሚቆረጠው ግብር እንዲቀነስ ነው። ይህንም ጥያቄ ከአንድ ዓመት ከስድስት ወር በፊት ለጠቅላይ ሚኒስትሩ ቀርቦ ጠቅላይ ሚኒስትሩም ጥናት እንዲደረግበት ለሚመለከታቸው አካላት ትእዛዝ ሰጥተው ነበር። ሆኖም ግን እስካሁን ድረስ መልስ አልተገኘም። ኢሰማኮ ይህን ጥያቄ ሲያቀርብ ያስደገፈው አሳማኝ ያለው መረጃ በአሁኑ ሰዓት እየሰራ ያለው የግብር ምጣኔ ከዚህ በፊት ጸድቆ ሲወጣ በጊዜው ወይም በሰዓቱ የነበረውን የኑሮ ወይም የሀገሪቱን ኢኮኖሚ ያገናዘበ ነበር። ለምሳሌ ከስድስት መቶ ብር በታች የሚከፈለው ሰራተኛ ከግብር ነፃ ነው። ከ1650 በላይ የሚከፈለው ሰራተኛ የግብር ምጣኔው 10 በመቶ ነው። እንዲህ እንዲህ እያለ ከአስር ሺህ በላይ ይከፈለው የነበረው የመንግስት ሰራተኛ የግብር ምጣኔው 35 በመቶ ነው። ይህ ደግሞ በሰዓቱ የነበረውን የብር መግዛት አቅምን ያገናዘበ ነበር። አሁን ያለንበት የኑሮ ሁኔታ፣ የኢኮኖሚ ሁኔታ በእጅጉን ሰማይን የነካ በመሆኑ በዚህ ሰዓት በተለይ ዝቅተኛ ደሞዝ ተከፋይ ሰራተኞች በኑሮ ውድነት ምክንያት በልተው ማደር እየከበዳቸው ይገኛል። ስለዚህ ይህን እውነታ ታሳቢ በማድረግ ከሰራተኛው ደሞዝ ላይ የሚቆረጠው ግብር እንዲቀነስልን ነው። እንግዲህ በዘንድሮ ለሐምሳኛ ጊዜ በኢትዮጵያ እየተገበረ የሚገኘው የሰራተኞች ቀን ላይ ኢሰማኮ ምን አለ? በኢትዮጵያ ዝቅተኛ የደሞዝ ወለል እንዲወሰን እንዲሁም እስከ 35 በመቶ የደረሰው ከደሞዝ ላይ የሚቆረጠው ግብር እንዲቀነስ ከዚህ ቀደም ጠቅላይ ሚኒስትሩን ጨምሮ በተዋረድ ያሉ የስራ ኃላፊዎችን ብንጠይቅም እስካሁን ድረስ ለጥያቄያችን ምላሽ አላገኘንም ብሏል የኢሰማኮ ፕሬዚዳንት አቶ ካሳሁን ፎሎ። ከአንድ ዓመት ከስድስት ወር በፊት ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይቶ እንደነበርና ይህን ተከትሎ ጠቅላይ ሚኒስትሩ የሚመለከታቸውን የመንግስት አካላት በጉዳዩ ላይ ጥናት አድርገው እንዲያቀርቡ አቅጣጫ ሰጥተው እንደነበር አስታውሰዋል። ጥናት እንዲያደርጉ አቅጣጫ ቢሰጥም ምላሽ ባለማግኘታችን ጠቅላይ ሚኒስትሩም በድጋሚ በደብዳቤ ለመጠየቅ ተገደናል ብለዋል። ጥያቄዎቹ በጠቅላይ ሚኒስትሩ ተቀባይነት ቢያገኙም ጥናቱን አከናውኑ የተባሉት የመንግስት መስሪያ ቤቶችን ከምን ደረሰ ብለን በተደጋጋሚ ደጅ ብንጠናም ምላሽ አጥተናል ብለዋል። ዝቅተኛ የደሞዝ ወለል መወሰን እንደ ሀገር በልቶ ማደር የሚችል እንዲኖር ያስችላል፣ ምርታማነት ምንም ይጨምራል ያሉት አቶ ካሳሁን ኮንፌዴሬሽኑም በጉዳዩ ላይ የበኩሉን ጥናት እያካሄደ መሆኑን ገልጸዋል። በሌላ በኩል እስከ 35 በመቶ የሚደርሰው ከደሞዝ ላይ የሚቆረጠው ግብር እንዲቀነስ ጥያቄ እያቀረበ ነው። በተለይም በጣም ዝቅ ያለ የደሞዝ ወለል ላይ የሚገኙ ሰራተኞች በኑሮ ውድነት ምክንያት በልተው ማደር እየከበዳቸው ይገኛል። አቶ ካሳሁን በዚህም ላይ ጥናት እንዲያደርጉ አቅጣጫ የተሰጣቸው ሚኒስቴር መስሪያ ቤቶች እንዳሉና ኢሳማኮ ጉዳዩን ከዳር ለማድረስ ግፊት እያደረገ እንደሆነ ጠቁመዋል። የተጠየቁ ጥያቄዎች መልስ እስኪያገኙ ድረስ ግፊት ማድረጋችንን እንቀጥላለንም ብለዋል።